ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። ዛሬ ደሞ ይሄው እንደማሳያችሁ ጸጉራችን ላይ የምንጠቀመውን ለጸጉር እድገት እንዳይሰባበርብን፣ በተለይ እየተሰባበረ ያስቸገረብን በጣም የተቸገራችሁ፣ እየተሰባበረ እንደገና ዛላው የሳሳባችሁ፣ እንዲሁም እድገቱ አቁሟል፣ ማደግ አቁሟል ብላችሁ ከተቸገራችሁ በቀን ሁለት የምንጠቀመውን ውህድ ነው። ከዛ በፊት ግን ውድ የፊደል ቤተሰቦች ዋህ ብዬ ብዙ ወሬ ከማውራቴ በፊት ምን እላችኋለሁ መሰላችሁ፣ እንደ ቤተሰቦቼ። በነገራችን ላይ ይሄ ውሃ ወደዚህ ቢፈስ እራሱ በጣም ለፊታችን ቆንጆ ስለሆነ እጃችሁ ንጹህ ይሁን፣ ጸጉራችሁ ንጹህ ይሁን እንጂ ችግር የለውም። በነገራችን ላይ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ለቤቱ አዲስ ከሆናችሁ ደግሞ የደወል ምልክቷን መጫ እንዳትረሱ። የምለቀው ነገር ወዲያው ወደ እናንተ እንዲመጣ ላይክ፣ ሼር፣ ሰብስክራይብ እና የደወል ምልክቷን ስትጫኑ ሁሌ የምለቀው የመጀመሪያ እናንተ ጋር ይደርሳል። ስለዚህ ዛሬ ማሳያችሁ ቤተሰቦች። ፀጉራችሁ እየተሰባበረ ካስቸገራችሁ፣ ፀጉራችሁ እየተነቃቀለ ከስርም ሆነ ከጫፍም ሆነ እንዲሁም አንዳንዱ ደግሞ ድቅቅ ብሎ የሚሰባበር እና የሚነቃቀል አለ። እንደሱ ካስቸገራችሁ ምንድን ነው የምታደርጉት ቤተሰቦቼ? በቀን ሁለቴ ይሄን ውህድ እንደዚህ ታረሱትና በቀን ሁለቴ የምትጠቀሙ ከሆነ ዝም ብላችሁ ራሱ እንደዚህ አድርጋችሁ ከፈል ከፈል አድርጋችሁ ቤተሰብ የምንቀባው ስሩንም በደንብ እንደዚህ አድርጋችሁ ስሩንም ትቀቡታላችሁ ማለት ነው። እንደዚህ እየከፈልኩ አሁን እኔ ይቺን መርጫዋን በጣም ነው የምወደው። እንዲህ እየከፈልኩ በደንብ ቀበዋሉ። በቀን ሁለቴ ብትጠቀሙት ፀጉራችሁ ያለማቋረጥ ነው በቃ ለውጥ የምታዩት። ያለማቋረጥ የሆነ ክሬዚ የሆነ ሄር ግሮዝ ነው የምታዩት። በጣም ክሬዚ የሆነ የሚገርም የጸጉር እድገት ለውጥ ነው የምታዩት። መሰባበሩ መቶ በመቶ በሚባል ሁኔታ ማክሲመም አስራ አምስት ቀን ከተጠቀማችሁ በኋላ የሚገርም ለውጥ ነው የምታዩበት። ሶ እንደዚህ ያርጋችሁ ይሄኛው ነው ይሄኛው ነው በደንብ እኔ የሚገርም የሚገርም ለውጥ ነው ያየሁበት። ስፔሻሊ የሚሰባበረው መቶ ፐርሰንት ነው በቃ እንደዚህ ያርጌ ከኋላችሁ እንደዚህ ያርጋችሁ አርጋችሁ እየከፈልኩኝ ይህን ደግሞ እንደምታዩት ጸጉሬ በጣም ለውጥ እያመጣ ነው። ብዛት ራሱ በጣም ለውጥ እያመጣ ነው። ሶ ለጸጉራችሁ እድገት የጸጉር ውህዶችን የጸጉር ማስኮችን ታውቃላችሁ። ፊደልዬ ነኝ፣ እሰራላችኋለሁ። ሶ ሄም ፔጅ ፎሎ አድርጎ በየሳምንት ለጸጉሬ የምጠቀማቸውን ለሁሉም አይነት የጸጉር ታይፕ የሚሆን የጸጉር ውህዶች ነው የምሰራላችሁ። ሰብስክራይብ አድርጋችሁ ተከታተሉኝ። እንግዲህ ጸጉሬ እያያችሁት በጣም ለውጥ እያየንበት ነው። ሶ እንደዚህ አርጋችሁ ተጠቀሙት ውዶች፣ ትወዱታላችሁ። ይኸው እንግዲህ ፏ ብያለሁ። ሶ እንደዚህ አድርጋችሁ ግዴታ መታጠብ አይጠበቅባችሁም። በቀን ሁለቴ እንደዚህ አድርጋችሁ ከፈለጋችሁ ማስቀባት ቀብታችሁ የፈለጋችሁትን አይነት ስታይል፣ ፀጉራችሁን በየቀኑ ራሷን ስራ ያለባችሁና በየቀኑ ፀጉራችሁን የተለያየ ስታይል የምታስይዙ ምን ታደርጋላችሁ? ፀጉራችሁን በስታይል ከማስያዛችሁ በፊት እንደዚህ ስርስራውን በደንብ በዚህ ትቀቡትና ከዛ የፈለጋችሁትን ስታይል ብታደርጉበት አይጎዳም። ኢቨን ሁልጊዜ ፍሪዝ የምትጠቀሙ ልጆች በጣም ፀጉራችሁ ዋርኒንግ ላይ ነው። ሶ እንደዚህ አርጋችሁ ብትጠቀሙ ለእናንተ ጥቅም ነው። በቀን ሁለቴ ተጠቀሙት። እኔ አሁን ለእናንተ ለማሳየት በጣም ነው የቀባሁት። እናንተ ግን በቀን ሁለቴ ከሆነ ስርስሩን በደንብ መዳረሱን ቼክ አድርጋችሁ፣ ዛላውን አርጋችሁ የፈልጋችሁትን ቅባት ብትጠቀሙት የሚገርም ለውጥ ነው የምታገኙት። ሰነፍ ከሆነ አንዳንዴ ከስራ መደራረብ ከስራ ብዛት ጊዜ ከሌለን እንደዚ አርገን ራስ ብሎልናል፣ የፈለግነውን አይነት ስታይል ማስያዝ እንችላለን። ግዴታ እንደዚህ እስከሚወርድ መጠቀም አይጠበቅባችሁም። ስራ የምትሄዱ ምናምን ከሆነ እንደዚህ ቀባ ቀባ ቀባ አድጋችሁ ስርስሩ ብቻ ሁሉም ስርስሩንና እና ዛላውን መዳረሱን ካያችሁ በኋላ በስታይል ብናስ ይዘው እራሱ ፀጉራችን ለመያዝ ይመቸናል። ሁለተኛ ይጎዳብንም። የሚገርም ለውጥ ፀጉሬ ማደግ አቁሟል ካላችሁ፣ ያድጋል። እመኑኝ እመኑኝ። ወዳችኋለሁ። ላይክና ሼር እያደረጋችሁ ፊደልዬ ነች። ያ ኦሬዲ እኔ ለቅለቅ አድርጌዋለሁ። ለምን አቧራ ምናም ስለሚኖረው ነው። ከዛ እንደዚህ እናደርጋለን። የሚያስፈልገን ምንድን ምንድነው አንድ ማንኪያ አሁንም ሮዝሜሪ። ኦኬ ቤተሰቦቼ፣ ምን ያደረግን አንድ ማንኪያ ቅርንፉድ ወይም ክሎፍስ። ሮዝሜሪ በአማርኛ የስጋ መጥበሻ መሰለ የሚባለው ካልተሳሳት። እናደርግና ምን እናደርገዋለን ኖርማል ውሃ ኖርማል ውሃ እንጨምርበታለን። ውሃው ችግር የለውም ብታበዙት ብታሳንሱት፣ ምንም የእንትን የሚለው ነገር የለም። ከዛ እንገጥመዋለን። ልክ ከሀያ አራት ሰዓት በኋላ ይሄን ከለር ይይዛል፣ ይታያችኋል። በቃ ሻይ ነው የሚመስለው። ያ ማለት ዝግጁ ሆኗል። ምንድነው የምናደርገው? እነዚህን ስለጨረስ እናነሳለን ማጥለያ ያለው ነገር እናመጣና እናጠለውና ያችሁ ቤተሰቦች ይሄንን ከፈለጋችሁ መልሳችሁ መዘፍዘፍ ትችላላችሁ። በማጥለያ ያጠላለው ግጣም ያለው መርጫ እቃችሁ ላይ ለፀጉራችሁ መርጫት እንደሚመቻችሁ ሶሪ እዚህ ጋር እንደበልቃለን። እዚህ ውድ ቤተሰቦች ያው እዚ ላይ ጨምር ያለው እንደዚህ አድርጋችሁ መርጫ ባለው እቃ ፍሪጅ ውስጥ አድርጋችሁ ማታ ማታ ፀጉራችሁን እንደዚህ አድርጋችሁ መቀባት እንግዲህ አሰራሩን ላሳያችሁ። አሰራሩ የሚያስፈልገን ሁለት ነገር ነው። አንድ ምስማር፣ ይሄ ይታያችኋል። ምስማር፣ ከዛ ደግሞ የሮዝሜሪ የደረቀው። ከፈለጋችሁ እርጥቡንም ማድረግ ትችላላችሁ። ሮዝሜሪያችሁን ምንድን ነው የምታደርጉት? አንድ አንድ ማንኪያ በፈለጋችሁት መጠን ማድረግ ትችላላችሁ። ከዛ እንደዚህ ያድርጋችሁ፣ ለቅለቅ አድርጉት። እሺ ቤተሰቦች።